ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 12 ወይም አፕሪል 20 የምንዛሬ መረጃዎችን እንደተለመደው ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ሐሳብ አስተያየቶን ኮሜንት ላይ እንዳይረሳ ቪዲዮ ላይክና ሼር እንዲሁም አሁን በቀጥታ ወደ ዕለቱ የምንዛሬ መረጃ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ61 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ08 ሳንቲም ተገዝቶ 133 ብር ከ7 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ46 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 147 ብር ከ57 ሳንቲም ተገዝቶ 150 ብር ከ52 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 192 ብር ከ75 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሁንም አባይ ባንክ ሲሆን 159 ብር ከ31 ሳንቲም ገዝቶ 162 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 113 ብር ከ76 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 93 ብር ከ79 ሳንቲም ገዝቶ 95 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 100 ብር ከ62 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 82 ብር ከ81 ሳንቲም ገዝቶ 84 ብር ከ47 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና የዋን በጥቁር ገበያ 21 ብር ከ59 ሳንቲም እየተመነዘረ ነው። የቻይና የዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር 80 ሳንቲም ገዝቶ 18 ብር 15 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር 67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 209 ብር 41 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 172 ብር 78 ሳንቲም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 እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 409 ብር ከ31 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ99 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 417 ብር ከ98 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ14 ሳንቲም እየተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ08 ሳንቲም እየተመነዘረ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት የጠይቅን። ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር በዚያ በቃን